በህገ ወጥ መንገድ መድኃኒት ጭኖ ሲንቀሳቀስ የነበረ ተጠርጣሪ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል ዋና ሳጅን ጤናው ፈጠነ ዝርዝሩን አዘጋጅቶታል ተጠርጣሪው ህገ ወጥ መድኃኒቱን ጭኖ ነው ሲንቀሳቀስ በቁጥጥር ስር የዋለው በአዲስ ከተማ ክፍለ ከተማ ወረዳ ስምንት ልዩ ቦታው መርካቶ የገበያ ማዕከል ተብሎ በሚጠራው አካባቢ ነው። ተጠርጣሪው ተሽከርካሪን በመጠቀም በቀኑ ክፍለ ጊዜ ህገ ወጥ መድኃኒቱን ጭኖ ነው ለመሰወር ሙከራ ቢያደርግም፣ በመደበኛ ስራ ላይ በነበሩ የፖሊስ አባላት በተደረገ ፍተሻ መድኃኒቱ ከነ ተጠርጣሪው በቁጥጥር ስር ውሎ ምርመራ እየተጣራበት መሆኑን የመሰለሚያ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር መሐመድ እንድሬ ገልጸዋል። ተጠርጣሪ የሰሌዳ ቁጥር ኮድ 397 478 ኦሮ ዳማስ ተሽከርካሪ የተለያዩ መድኃኒቶችን በስምንት ካርቶን በፍሬ ደግሞ 3200 ፍሬ በህገ ወጥ መንገድ ደረሰኝ የሌለው ጭኖ ለማምለጥ ሲሞክር በፖሊስ በቁጥጥር ስር ውሎ ምርመራ በማጣራት ላይ እንገኛለን። መሰል ህጋዊነት የጎደለው አሰራርም በመታገል እንዲሁም በመከላከል ረገድ ሁሉም ሰው የዜግነት ኃላፊነቱን በመወጣት የበኩሉን አበርክቶ ሊያደርግ እንደሚገባ የምርመራ ኃላፊው መልዕክት አስተላልፈዋል። ሕገወጥ መድኃኒት ለህብረተሰቡ ሲሰራጭ ወይም ደግሞ በገበያ ላይ ሲውል የህብረተሰቡን ጤና ሊጎዳ የሚችል ሊሆን ስለሚችል ህብረተሰቡ ጥንቃቄ ማድረግ መቻል አለበት እንደዚህ አይነትና መሰል ወንጀሎችን ሲያይ ለፖሊስ ወይም ደግሞ ለጸጥታ ኃይሉ የዘወትር ትብብሩን ማጠናከርና ጥቆማ መስጠት መቻል አለበት።